ለሀይሚዬ ና ለቡራዬ የተጻፈ ኮሜንት አለ። በጣም ተመችቶኛል ማለት ነው። ታይተው የማይጠገቡ የዘመኑ ምርጥ ታዳጊዎች፣ በማስመሰል የማይታወቁ በራሳቸው ዓለም የሚኖሩ ሁሉን አሟልቶ የታደሉ የኔ ሁሉ አንድ አይነት የምትለዩብኝ ድንግል ማርያም ትጠብቃችሁ፣ ከወሬኛ ከአስመሳይ ወዳጅ ትጠብቃችሁ ሁሌም በደስታ ኑሩልኝ ብላ እንግዲህ ኮምታለች። የዛሬ ኮሜንት ግን በጣም የሚገርም የሚገርም ኮሜንት ነው የተሰጣቸው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ በጣም ለየት ያለ ቪዲዮ ተለቋል ማለት ነው። ሀይሚዬጋ እና ቡራዬጋ በጣም የሚገርም ደስ የሚል ማለት ነው ምርጥ የፍቅር ጊዜ እያሳለፉ ይገኛሉ ማለት ነው። እውነት ትለያላችሁ። በጣም ነው የምትለዩት። ሀይሚጌ ደግሞ የሆነ ነገር አሞኛል ምናምን ብላ እንግዲህ ቡራዬን፣ ምንድን ነው ግልጽ አድርገሽ ንገሪኝ፣ ምንድን ነው የሆነሽው እያለ እየጠየቃት ነበረ። ያው አንዳንድ ጊዜ ታውቃላችሁ እኛ የሴት ጉዳይ ላይ ስንሆን ለመናገር እንፈራለን። እኔ በበኩሌ አልናገርም፣ ለምን እንደሆነ አላውቅም እኔ አልነገርም ማለት ነው። እና ሀይሚዬ ያው ትንሽ እየተሽኮረ ነች ምናምን ነበረና ይህ ኖርማል ነው። ለፍቅረኛሽ ለባልሽ ብትነግሪው ችግር የለውም እንደዚህ እንደዚህ እኮ አሞኛል እንዴት ነው ምናምን የሆነ መፍትሄ ይፈጥርልሻል ማለት ነው። ሀይሚነቴ የእኔ ቅመም፣ የእኔ ጨረቃ ማለት ነው። ደግሞ ዛሬ እንዴት እንዳማረባት እኔማ፣ ካሁን ካሁን የሆነ ነገር አደረጓት፣ ካሁን ካሁን የሆነ ነገር አደረጓት እያልኩ የሚገርማችሁ ነገር ምክንያቱም አይታችሁት ከሆነ የሆነ ግብዳ ሰውዬ ዛ ጥግ ላይ ቆሞ መነጽር ያደረገ ማለት ነው። እንዴት አይኑን እንዳፈጠጠባት እንዴት በቃ ሴቶቹ ሳይቀሩ እኮ ማለት ነው ታውቃላችሁ፣ እንደዚህ አረብ ሀገር ላይ ምናምን እንደዚህ ጸጉራችሁን ለቃችሁ ሱሪ ለብሳችሁ ምናምን ስትወጡ ብርቅ ነው የሚሆነው እውነት ለመናገር ማለት ነው። እኔ ልንገራችሁ፣ እኔ አሁን በመኪና ስንሄድ የሴትዮ ልጆች ማለት ነው ሱሪ የለበሰች ሴት ሲያዩ ማለት ነው አንገታቸው ሊሰበር ነው የሚደርሰው አይነት ባለትዳር ናቸው፣ ልጅ አላቸው ምናምን እና ሱሪ የለበሰ ሴት ካዩ ማለት ነው በቃፋቸውን ከፍተው፣ እኔ ማ ካሁን ከመኪና ጋር እንዳይጋጩ የሆነ ነገር እላለሁ። የሚገርማችሁ ነገር እና በቃፋቸውን ክፍት አድርገው በቃ ብለው ነው። ዱባይማ ሞልተዋል፣ እንደዚህ በነፃነት ነው የሚንቀሳቀሱት። ዱባይ ላይ እንደ የሌለ ማለት ነው ሴቶቹ እና እዚህ ደግሞ ብዙም አይደሉም ግን አለ አደለ? በቃ እንደዚህ አይነት አክት ነው የሚያሳዩት። በተለይ እነዚህ ወንዶቹ ማለት ነው ወንዶቹ በተለይ አይደለም ወንዶቹ ቀርቶ ሴቶቹ ራሱ ማለት ነው። እና ሀይሚዬን በቃ የሄደው የወጣው ምናምን የምን የሚለው እኮ በቃ አፉን ከፍቶ እኮ በቃ እሷን ነው የሚያየው። የሚገርማችሁ ነገር ምን የማቡራዬ እንደው እንዳይቀሙት እያልኩ እና ሀይቆም ነገር ግን ማለት ነው እስካሁን እንዴት ደስ እንዳለኝ። የእውነት ደስታችሁ ደስታይ ነው፣ ቃል አደለ። ምርጥ ጊዜ እያሳለፉ ነው። በዛ ላይ ደግሞ ታውቃላችሁ፣ ቡራዬ በተግባር ነው በወሬ አይደለም፣ ሁሉን ነገር ማለት ነው። በቃ ፍቅረኛ ማለት እንደዚህ ነው፣ እንደዚህ ነው ትክክለኛ ፍቅረኛ። በቃ እኔ እነሱ ጋር ያየሁት የፍቅር እንትን ማለት ነው እውነት አላውቅም ብቻ አላቅም ሌላውን ባየሁበት አይን እነሱን እያየው ነው ያለሁት። እውነት ደስ የሚል አላድል በቀ ስረን ስርዓት ያለው ፍቅር ባህላችንን አስተዳደጋችንን እየጠበቀ ፍቅር እኔና ሀይሚጋ ነው እያየሁ ያለሁት። የእውነት ነው የምላችሁ ቤተሰብ እኔ በጣም ነው የምትለዩት። ሀይሚጌና ቡራዬ ለእኛ ለሴቶችም ብዙ ነገር ታስተምሩናላችሁ። ስሬስ እና ይመቻችሁ በቃ ሌላ ምን ልበላችሁ ነው? በቃ እንዴ! እኔ እኮ ቃላት አጠረኝ። እና ደግሞ እኔ ራሱ በቃ ፍቅሬ ማለት ነው ፍቅረኛዬ፣ እንደው ከቡራዬ ተማር፣ እስኪ ተማር ከቡራዬ። ለሴት ልጅ ክብር መስጠት፣ ነጻነት መስጠት፣ መንከባከብ፣ እረ ስንት ነገር ወንዶችዬ፣ ከቡራ ተማሩ። ሴቶችም ደግሞ ወንድ ልጅ እስከሚያዝናናን ምናምን ምናምን መጠበቅ የለብንም። እኛም እሱን ፈታ ማድረግ አለብን በብዙ ነገር ማለት ነው። እና ቡራዬማ ትለያለ። በቃ እንግዲህ ያው ፍቅሩን በደንብ አድርጎ ከዚህ በኋላ ተጣመሩ ተጣመሩ ተፋቀሩ፣ አታፈቅራትም እንዲያትላትም ምናምን ማለት የለብንም ከዚህ በላይ ምንም ማድረግ አይችልም። ቡራ በተግባር ነው ይሄ፣ በወሬ አይደለም። አገባሻ አለው፣ ነገ እንትን እንሄዳለን፣ ተነውግዳ እንትን እንሄዳለን፣ እንዲህ እንላለን፣ ምን እንላለን ይላል። ከዛ እየሄደ ከሌላ ሴት ጋር መለጠፍ ምናምን ባህሪ የለውም። በቃ እንደ የሙሽዬ ልጅ ሙሽዬ ቆንጥጣ ነው ያሳደገችው በነገራችን ላይ ቆንጥጣ በክብር ማለት ነው። አሙሽዬ ልጆቿን ስታሳድግ ማለት ነው። እኔ ስለነቡራ ቤተሰቦች በነገራችን ላይ ተነግሮኛል ተነግሮኛል ግን እኔ እዚህ ጋ መናገር አልፈልግም። እና በጣም ደስ የሚል አስተዳደግ ነው ያደጉት ማለት ነው። እና በጣም ጠንካራ ጎበዝ፣ ጀግና እናት ነው ያለቻቸው ማለት ነው። እውነት ነው የሚላችሁ፣ ታቃላችሁ ቡራዬ ለእናቱ ምን አይነት ስሜት እንዳለው፣ ስፍስፍ እንደሚልላት ማለት ነው። እና ለእናቱ ብዙ ነገር ማድረግ ይፈልጋል። ብቻ አላቅም። ቡራዬ ፈጣሪ የልብህን መሻት ይስጥህ። አንተ ና ሃይሚዬ ደግሞ ጥሩ ደረጃ ላይ ደርሳችሁ፣ ተጋብታችሁ፣ ልጅ ወልዳችሁ፣ ሙሽዬን አያት አድርጋችሁ፣ በሙሽዬ ተመረቃችሁ። እረ ስንት ነገር አለ ቤተሰብ ለዛ ያደርሳችሁ ነው የምለው። እኔ በቃ መጨረሻው ይመር መጀመሪያው ሳይሆን መጨረሻው ሲያመር ነው ደስ የሚለው እና ለማንኛውም የሚመቻችሁ ነው የምለው። ሌላ ምን እላለሁ እኔ እኔ ምንም አይልም በቃ እኔ የተመቸኝን ነገር ተመችቶኛል። ጭሩ ነው፣ አሪፍ ነው ነው። ስህተት ካለም ቡራዬ ዛሬ የሰራው ነገር እንደዚህ አይደለም፣ ሀይሚ እንደዚህ አይደለም ብዬ እናገራለሁ። ነጭ ነጩን ነጭ ነጭ ማለት ነው። ከመናገር ወደኋላ አይደለም እና በጣም ደስ ይላል። አሁን ለማየት ያብቃችሁ። አሁን ቡራዬ ጀምሮታል፣ ፍቅረኛውን ይዞ መውጣት። ሌሎችም መሆን ይነሳሉ ወደ ዱባይ፣ ሌሎችም መሆን ማለት ነው ዱባይ። በቃ ማን ቀርቶ ማን ይቀራል፣ ማን ሄዶ ማን ይሄዳል፣ ማን ሄዶ ማን ይቀራል የሚባል ነገር ቻሌንጅ ይነሳል ማለት ነው እና እንደ ሁሉም ተግበስ ብሰው አሁን ዱባይ መግባታቸው አይቀርም። ለማየት ያብቃችሁ። ቤተሰብ በተግባር አሳያችሁ፣ በተግባር እንደዚህ ነው። በጣም ደስ የሚል ነገር ነው። ለማንኛውም ደስ ይላል። ታስቀናላችሁ፣ በጣም ታምራላችሁ። ጥሩ ጊዜ ነው ያሳልፋችሁት። በሌላ ቪዲዮ ደግሞ እንጠብቃችኋለን። የዛሬው ተመችቶናል። የሆነ የምትጫወቱበት ቦታ ምናምን ደስ ይላል፣ በጣም ያምራል። በነገራችን ላይ እውነት ቦታው ራሱ ደስ ሲልና፣ አይቼው አላቅም፣ አይቼው አላቅም እና አሪፍ ነው። ይመቻችሁ ማለት ነው የኔ ምርጦች። ለማንኛውም መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ